ሲሎናና ዋርካ አንድ ላይ ፍቅር ጀምረዋል። ምክንያቱም ሜላት ተናግራ ስለነበረ ሜላት ሁለተኛ ወደዚህ ቤት እንዳትመጭ ብሎ ደብድቦ ነበር ያባረራት። ሜላትም የሲሎና እዛ መሄድ እዛ መኖሯ እጅግ በጣም አንገብግቧታል። ግን መጀመሪያ ሜላት ባታስበውም ደግሞ ሲኖራ ሲኖራ ዋርካን ለማፍቀር አልፈለገችም። እርግጥ ልቤ ደንግጧል። ልቤ ደንግጦልሃል፣ ግን ደግሞ ፍቅረኛ ስላለችህ ለፍቅረኛ ታማኝ መሆን አለብህ ብዬ ነው የማስበው ትላለች ሜላት። ግን ሜላት ደግሞ ሲኖራ እዛ ቤት መኖሯ ምቾት አልሰጣትም ምክንያቱም ከኔ እሷን እንደሚያፈቅር አውቃለው ስለዚህ እችን ሴት ማስገደል ወይም ማስደብደብ አለብኝ ብላት ታስባለች ሲኖራ ሜላትን አንቺ ቆይ ሴት አይደለሽ እንዴ በሴት ላይ እንዲህ ትጨክኛለሽ እዋክሽ ለትንሽ ጊዜ እንኳን ታገሺኝ ብላበት ለመናት በፍጹም ብላት አለች ሜላት የሲኖላ ባለቤት ጋር ሄዳ ዴብ እዩልህ እችን ሴት የሆነ ነገር አድርገህ አስወግድልኝ ወ ሁለቱም እንዲጎዱ እፈልጋለሁ፣ ሲሰቃዩ ማየት እፈልጋለሁ ትለዋለች። ከዚህ በፊት ዴብ የሲኖላን ፍቅረኛ ማለትም ዋርካን አስድብድቦት ነበረ። ግን ማን እንዳስደበደበው የሚያውቀው እንደደበደበውም እያወቀ ሰው የለም። ግን የዛንኑ ቀን ይነግራታል ለሜላት ዝም በይ፣ ልክ እንደሱ እሷንም ላስቀጥቅጣት አደል ሲል እንዴ፣ ዋርካን ያስደበድብ እኮ አንተ ነህ እንዴ ስትለው አዎ፣ ታዲያ ማን ያስደበደበ ይመስልሻል? አልተናገረም ሲል ይነቅ ጠይቃታል። በፍጹም አልተናገረም፣ ሌቦች ናቸው ነው ያለው። እንዴት እንደዚህ ታደርጋለህ? ስትለው እና ሚስቴን ወስዶ ዝም እምለው መሰልሽ እንዴ? እንዴት ነው ነገሩ? እና አሁን እሷንም እንዲደረግ ነው የምትፈልጊው ሲል እንዳይሞቱ፣ እንዳይድኑ ተደርገው መቀጥቀጥ አለባቸው ትለዋለች። ስለዚህ አሁን እሷን ማስወጫት ሱቅ ምናምን ብለሽ ላኪያት ሲላት፣ እኔ በፍጹም አልችልም እዛ ቤት መግባት አልችልም እኮ ተመልሼ፣ ምክንያቱም ተጣልቼ እኔ ወጣሁት ትለዋለች። እንግዳውስ ችግር የለውም ይሁን ሲሰማ አይጠፋም። ቆይ አለኝ ገንዘብ ካለኝ ምን ችግር አለው ይልና እንግዳውስ ችግር የለውም ይልና እሱም ስልክ ደውልና ለደብዳቤው ሲነግረው፣ ግን ሴት ልጅ ላይ እንደዚህ ማድረጉ አይከብድም ሴት ላይ ኮ ጭካኔ አይፈልግም ይለዋል። አንድ ቆይ ገንዘብ እንጂ ስለሌላ ነገር የምታውቀው ነገር ምናገባክ? ሲለው አረ ችግር የለውም ጋሽ ዋናው ገንዘቡን አደ የምንፈልገው ችግር የለውም። እንዴት እንዴት ነው የምናጫውታት? ሲለው እንደ እንዳት ሞት እንዳት ድን አድርገ ቅጥቅጥ አድርገ ደብድባት ይለዋል። እሺ ይልና ለአባቷ ድረሽ እንደተባልካ ደብዳቤ ጽፈህ እንዲ ቤት አስገብተ በበር ስር ጣልላት ይለዋል። እሺ ይልና ያምሰው እንደ እንደተባለው ደብዳቤ ይጽፍና በበሩ ስር ይወረውርላታል እሷን ቤት ጸዳ በአጋጣሚ ስጠርቅ ወረቀት በርስር ታገኛለች። ምንድን ነው ብላ አንስታ ስታነበው ሲኖላ እሷም ያንን ወረቀት አንስታ ስታነበው አባትሽ ቶሎ ድረሽ እዚ ቦታ ታገኛለች ግን ደግሞ ከማንም ጋር እንዳትመጭ መጭ ሽናይ የሚል ደብዳቤ ነው። እሷም ለሲሎና ሲኖላም ለጓድኛ አልተናገረችም። ምክንያቱም ዋርካ ከሰማ አብረሽ ሄዳለሁ ይለኛል፣ ስለዚህ ዝም ብዬ መሄድ አለብኝ ትልና ደንግጣ ስለነበር ወረቀቱንም ሳትይዘው እዛው መሬት እንደጣለችው እየሮጠች ወጥታ ትሄዳለች። ሰው ያገኘና የፈተባለውን ትእዛዙን ከፈጸመ በኋላ ይደውል ይደውልና ልጅቷ በጣም ተጎርታለች። ሰው ካልደረሰላት የምትተርፍ አይመስለኝም። እየደማች ነው፣ ደም እየፈሰሳት ነው። እናም ከደቂቃዎች በኋላ ህይወቷ ያልፋል ይለዋል። ወይ በጣም ደስ ሲላል እየታባቷ ሲል ይናገራል። ዴብ ሜላት፣ ቆይ እንድትሞት ነው እንዲያደርጉ ይደበደባት? እኛ እኔ ኮ በሞት አልተስማማውም እንድትጎዳ በስቃይ እንድትሰቃይ ነው እንጂ እኮ እኔን ለመሞት አይደለም የተነጋገር ነው፣ ስትለው እንዳይሞቱ እንዲሞቱ ብለሽ አረን የተነጋገር ነው። በቃ ከዚህ በኋላ ምን ያስበጭጭሻል? እሺ፣ አሁን ለማንኛውም ለዋር ካጻፍለት ሚሴጅ እና ቴክስት አድርግለትና ይድረስላት ስትለው፣ በፍጹም አልጽፍም። ለምን ድብናትልም? እንደውም ታዝምበል ትሞት ይልትልና እሷም እናው እንዴ ቁጭ ብላ አሰበችውና ቆይ አሁን እኮ ሰው ካልደረሰታት እችልሽ ከሞተች በአንደኛ ተጠርጣሪ እኔ ነኝ የምሆነው። ስለዚህ እኛን ተጠርጣሪዎቹ እባክህን ስትለው በፍጹም አላደርገውም ይላታል። እንግዳ ውስጥ በጣም ጥሩ ሽትልና እሱ ፊቱን አዝሮ ቁጭ ባለበት ሰዓት የሱን ስልክ ታነሳና ሮጥ ብላ ሂዳ ወደ መጸዳጃ ክፍል በርበሩን እያየች ቴክስት ታደረግለታለች። የታባክ ዋርካ ይኸው ሲኖላን እንዳትሞት ሞት እንዳትድን አድርጌ አስቀጥቅጭልሃለው አሁኑኑ እንዳትሞት ከፈለክ ሂድና አንሳት፣ ደም እየፈሰሳት ነው፣ ትሞታለች፣ ሩጥ የሚል ቴክስት ይደርሰዋል። እሱም ደግሞ እሷን ለመፈለግ የትሄዳ ነው እያለ እያሰበ አጋጣሚ ለመፈለግ ወደ ውጭ ሊወጣ በር ላይ ቁሞ ነበር ቴክስቱ ሲገባለት። ዋርካም ስልኩን ወጣ አድርጎ ሲያይ ያንን ቴክስት ያያል። ይሄ ቴክስት ደግሞ የደቦ ነው ምክንያቱም እሱ ነው እንደዚህ ያስደበደባት ማለት ነው ሲል እየሮጠ ሲሄድ እሷም ወድቃ ነበረ። እንደምን ብሎ አፋፍሶ ወደ ቤት ያመጣታል። ሜላት ግን ከዛው ሰውዬ ጋር አብራ እየጠጣች ስለነበር ሰዓቱ ይመሻል። እንዴ አንቺ አትሄጂም እንዲ መሽቶብሻል እኮ ሲላት፣ ወይኔ ጉዴ መሽቷል እንዴ በቃ እንዴት ነው መሄድ የምችለው አሁን እኮ መሽቷል። ሸኘኝ ስትለው ዞርበይ መጣሽ እንጂ ያልመጣሁኝ ይላታል። እና ተደምን ማድረግ አለብኝ በቃ ድራለሁ። ወይኔ ጉዴ ፈላ አባቴ ይገለኛል ዛሬ ስትለው፣ እንዴ በዚህ እድሜሽ አባትሽ ጋር ነው እንዴ የምትኖሪው ሲል፣ አዎ ከአባቴ ጋር ነው የምኖረው በቃ ከጎ ጋር አደርጉለው ለው በቃ አንቺ ዱር እየነሻ እንደዚህ አይነት ወሬ ማምታዋሪ ከሆነ ይላል። አይ ድሩያ አይደለም ብዙን ጊዜ እንደዚህ እያልኩ ነው የማደረው። ጓደኛሽ ጋር ቢደውልስ ይላታል። ጓደኛ ጋር ቢደውልም ስለመጣቀ ጓደኛዬ ትነግረዋለች እሷ ጋር እንደሆነ ነው የምትነግረው ስትል ተነግረዋለች። እና ስለዚህ አብረህ ማደረጋትን ካንተ ጋር በቃ እቤት አጥ ውስጥ ደኝም ችግር የለውም ቤት የሰፊ ነው ትሄጃለሽ፣ ይልና ቤት ይወስዳታል። ቤት ከሄዱ በኋላም ተደጋግፈው እሱም እሷም ሰክረው ስለነበር እና እሺ እዚህ ሶፋ ላይ ልተኛ ስትለው አልጋው ሰፊ ነው አልጋ ላይ እንተኛለን ይላታል። በዛን መሃል እሷም እና አይደለ ሁለታችንም አልጋ ላይ ምን ችግር አለው? ይሉና ሁለቱም አልጋ ላይ ከወጡ በኋላ እንደ ስትነቃ ከእንቅልፏ እንደነበረች አይደለችም፣ ሁሉ ነገር ተቀይሯል። እንዴት እንደዚህ ታደርጋለች? ስለው እኔ ምን አገባኝ? ምን ማቀልሽ ነገር አለ? እኔም የማቀው ነገር የለም ይላታል። ለማንኛውም ሌላ ሰው እንዳይሰማ ከኔና ካንተ ውጭ ስትል ትናገራለች።